ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ትላንትና የሆነ ቪዲዮ ሰርቼ ነበረ አንድ እህታችን የአይምሮ ህመምተኛ ነች ብዬ ጆርዳን ጎዳና ላይ የሆነ ቪዲዮ ሰርቼ ነበረ እና ትላንት ማታ እያየው ነበረ፣ ቤተሰቦቿ ተገኝቷል። ብዙዎቻችሁ ተጨንቃችሁ ነበረ ደስ ይላል ቤተሰቦቿ ስለተገኘ፣ ቢያንስ ወደ ሀገር ቤት የመግባት እድሏ ይኖራታል ብዬ አስባለሁ። ግን ያው ያለችበት እስካሁን ያችኛውም ልጅ ምንም ማድረግ ስላልቻለች እንግዲህ ለቀቀቻት ማለት ነው። አሁን የት አካባቢ እንዳለች አልታወቅም። ግን ያው አካባቢ ታውቋል፣ ልጅቷ ያለችበት አካባቢ ከተማው ምናምኑ። ግን የት እንዳለች ምናምን እስካሁን የሚታወቅ ነገር የለም። ግን ቤተሰቦቿ ተገኝቷል ማለት ነው፣ ሲያወሩ ነበረ ላይብ ላይ። ብዙቻችሁ ስለተጨነቃችሁ ብዬ ነው። ዛሬም ደግሞ በአዲስ ነገር እንዲሁ ሶሻል ሚዲያ ላይ የማየው ነገር በጣም አንጀቴን ስለበላኝ እና ገረመኝ። በቃ ሁለት አይነት አለም ውስጥ ነው የምንኖረው እና አሁን እኔ እዚህ የሚኖርበት ቤት ማዳሜ ትልቅ ሰው ናት፣ ማለት ጠንካራ ነች። ግን ያው አላልላ አንዳንዴ ያው አውቋብድ ነች በጣሪ ቅር በለኝና ምግብ እንኳን በእጇ አትበላም። አይደለም እንደዚህ እናት እቺ እናት ሳያት ማርያም በጣም ነው ያለቀስኩት። የሆነ በቃ አያቴ ምናምን ፊቴ ላይ መጡብኝና እስቲ በዚህ እድሜያቸው በሚያርፉበት ቁጭ ብሎ በሚበሉበት ሰዓት ድንጋይ ይሸከማሉ፣ ቀን ስራ ይሰራሉና ብቻ በጣም ነው ያዘንኩት። ድህነታችን ገና ዋጋ ያስከፍለናልና ብቻ አለቅም። እነዚህን እናቶች እንደዚህ መንግስት እንኳን እንደዚህ ሰብስቦ የሚያግዝበት እንትም ብኖር አሪፍ ነበር፣ እንደ መቄዶንያ ምናምን ነገር እና አዘንኩኝ ማለት ለወደፊት አሰብኩኝ ማለት ነው። በቃ አሁን ጠንክሮ መስራትን እንደሚያስፈልግ አሰብኩኝ። ምንድን ነው በቃ እንደዚህ ነው ዋጋ ምን ከፍለውና፣ ስናረጅ እንኳን ማረፍ አንችልም። እና እቺ የኔ ማዳም ማለት ነው ገላውን እኔ ነኝ ማጥበው፣ እንደዚህ በቃ ልብስ ምናምን ሁሉ ነገር የሚቀያይረው እኔ ነኝና፣ እቺን እናት ሳየው፣ ሳነጻጽራቸው ገረመኝና፣ እቺ ሴትዮ አሁን ጠንካራ ነች ምናምን፣ ትራመዳለች፣ ታውራለች፣ ሰው ለይታ ታውቃለች ምናምን ነገር ግን በቃ ራሷ ምንም ነገር ልብሷን እንኳን መልበስ አትችልም። ምግቧ እንኳን በእጇ አትበላም። እና በጣም ተገረምኩኝ ማለት ነው ሁለት አይነት አለም ውስጥ እና እችን እናት ያው ሰሞኑ ሶሻል ሚዲያ ላይ ሰው እየተረባረበ ነው፣ ቻሌንጅ እችን እናት ከዚች ስራ ውስጥ እንድትወጣ በቃ እኛ ኢትዮጵያውያን እኮ በቃ የሆነ እንራራለን። ክፉም እንዳለን ሆኖ እንደዚህ መልካሞችም አሉ እና። ብዙዎቻችሁ ብዙዎች ሶሻል ሚዲያ ላይ ለዚች እናት ብር ሲያሰባስቡ ነበረና በጣም ማለቴ በቃ ምንም ባላደርግላቸው በቃ የሆነ አያቴ ነው ፊቴ ላይ የመጣችብኝ እሳቸውን ሳየው ማለት ነው። ማለት በቃ አንዳንዴ ሶሻል ሚዲያ ይሄ ሶሻል ሚዲያ እኮ መኖሩ በቃ የስንቱን ሕይወት ከጨለማ ወጣ ማርያምን እና እነዚህ እናት እንደ የሆነ ሰው ቀርጾ ባይለቅ ኖሮ እነዚህ እናት ሶሻል ሚዲያ ላይም አይወጡም፣ እርዳታም አያገኙም ማለት ነው። ሶሻል ሚዲያ መኖሩ በጣም ትልቅ ነገር ነው። ይቺ ልጅ አሁን ትላንትና ጆርዳን ላይ መንገድ ላይ አይምሮ ህመምተኛ ናት፣ ዝም ብላ መንገድ ላይ እየሄደች ነው ምናምን ብዬ በሰራውት ቪዲዮ ሶሻል ሚዲያ ባይኖር ኖሮ ቤተሰቦቿም መቼም አያገኟትም። እሷም እንደ እንደተንገላታች በሰው ሀገር ትቀራለች እንጂ ሶሻል ሚዲያ መኖሩ በጣም ትልቅ ነገር ነው። ለህይወታችሁ በጣም ጠቃሚ ነው እና እህቶቼ ሶሻል ሚዲያ ተጠቀሙ፣ ቲክቶክ ክፈቱ። እንደዚህ የሆነ ችግር እንኳን ቢደርስባችሁ ድረሱልኝ ትላላችሁና እነዚህንም እናት ልናያቸው የቻል ነው ሶሻል ሚዲያ ስላለ ነው። እና የእውነት እነዚህን እናት ፈጣሪ ድረስላቸው። እርግጠኛ ነኝ ከዚህ ህይወት ወጥቶ ደግሞ የሆነ የሚያርፉበት የሆን ቢያንስ ሱቅ ነገር ተከፍቶላቸው ቁጭ ብሎ የሚሰሩበት እድል ይኖራል ብዬ አስባለሁ። ብዙ ብዙ ኢትዮጵያን እየተረባረቡ ነው ገንዘብ ሲያሰባስቡ ነበረእና ብቻ የሆነ ፈጣሪ መጨረሻችን ያሳምርልን። አንዳንዴ ወጣትነትን እቺ ወጣትነት በአግባቡ ካልተጠቀምን ካልሰራንበት ነገ ዋጋ እንከፍላለንና ብቻ አስቸጋሪ ነው ኢትዮጵያ ውስጥ ስትኖሩ ጠንክራችሁ ካልሰራችሁ እንደዚሁ ነው ስንሰራ ማለት ስናረጅ ጉልበታችን ስደክም እንዲሁ ነው ዋጋ የምንከፍለውና ብዙ እናቶች እዚህ ማረብ አገር ያለው የእውነት ስልሳ አመት ስልሳ አምስት አመት የሚሆኑ አንድ እናት አሉና። ሳኡዲ የሚኖሩ ሁሌ አያቸዋልና በጣም ነው አንጀቴን የሚበሉኝ። ማርያምን በቃ ይሁን እስቲ፣ እንኳንም ጤነኛ ሆኑ። ጤነኛ ሆኖ እየሰሩ ብቻ የሆነ አያቸው በጣም ውስጤ ያዝናልና በዚህ እድሜያችንን በአግባቡ ወጣትነታችንን እንጠቀም እህቶቼ፣ እንደዚህ ስን እድሜያችን ስጨምር ስናረጅ ዋጋ እንዳንከፍል መውደቃችንን እናሳምር እላለሁ እህቶቼ ሁላችሁ ማለት ነው። ብቻ አላውቅም፣ የወደፊት ያስፈራኛል እውነት ለመናገር በቃ አሁን ወጣት ነኝ፣ እሰራለሁ። ግን በቃ ለወደፊት መውደቃችንን ካላሳመርን በጣም አስቸጋሪ ነው። በተለይ ኢትዮጵያ ውስጥ፣ የትኛውም አለም ሆኖ ብቻ በወጣትነት ሰው ካልሰራ፣ ካልተሯሯጠ፣ ወደሚያርፍበትን ነገር ካላስተካከለ ብቻ ከባድ ነው። ዋጋ ያስከፍላል ህይወት ብቻ ከባድ ነው እህቶቼ። ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼር አድርጉ። ሁላችሁም እናቶቻችሁ ረጅም እድሜና ጤና ይስጣችሁ። ያው እናት ቤተሰብ፣ ብዙዎቻችን ያው ቤተሰብ ነው ምንረዳው ለምን እንደዚህ የሶፊት እንዳያዩት እና ያው እኛ እስካለን ድረስ ምንም አይሆንም፣ ግን አላደለ። በቃ እኛም ደግሞ የራሳችንን ህይወት ወደፊታችንን እንደዚህ እንደሆንን አንቀርም። እድሜ መጨመር አለ ብዙ ብዙ ነገር ስላለ ማለት ነው። ራሳችሁን የምታርፉበትን ነገር አስተካክሎ እህቶቼ ማለት ነው ሁሌ ለሰው ለቤተሰብም፣ ሁሉም ህይወት አለው ለራሱ ነው የምኖረው ና ሁሉም ነገር ልክ አለው የሆነ ፐርሰንት ለራሳችሁ መውደቂያችሁ። ሁሌ አረብ ሀገር አትኖሩም፣ ሁሌ ማዳም ቤት አትኖሩም። እና የራሳችሁ ህይወት ይኖራችኋልና የራሳችሁ የምታርፉበትን ማረፊያችሁንን እናስተካክልላለሁ እህቶቼ። ብቻ ከባድ ነው፣ እዚች ምድር ላይ እንደ ድህነት መጥፎ መጥፎ ነገር የለም። እውነት በቃ ቀና እንዳትሉ አንገታችሁን እንድትተፉ የሚያደርግ ነገር ቢኖር የሰው ፊት እንደ ፈጣሪ የሰው ፊት አያሳያችሁ። ማጣት መጥፎ ነው። የሰው ፊት እሳት ነው፣ እንደ እሳት ነው የሚያቃጥለውና ያለንን ጊዜ እንጠቀም እህቶቼ። በጥሩ በመልካም ነገር ማረፊያችንን እናስተካክልላለሁ ስናረጅ ዋጋ እንዳንከፍል። እነዚህ እናቴ አሁን የሆነ ደህና ልጆች ብኖራቸው እንደዚህ እርግጠኛ ነኝ እናቱን እንደዚህ እያየ የሚያሰራ ሰው አለ ብዬ አላምንም። እኔ የእውነት ብስማውል እኔ እናቴ በህይወት በህይወት እያለው እንደዛ አይነት ስራ አይሰሩም። ማለት ስራ ክቡር ነው፣ ግን እነዚህ እናት ናቸው፣ ትልቅ ሰው ናቸው። እንደዚ አይነት ስራ መስራት የለባቸውም። እና እግዚአብሔር ይመስገን፣ ደስ የሚለው ነገር ጤነኛ ነው። ጤነኛ ስለሆኑ ነው እሱንም የሰሩት እና ፈጣሪ ደግሞ እድሜና ጤና ጨማምሮ ይስጣቸው ረጅም እድሜ ፈጣሪ ያኖርልን በጣም ደስ የሚሉ ጠንካራ እናት ናቸው እና ምንድነው ስራ ለመናቅ ሳይሆን በቃ እነዚህ እናት በጣም ትልቅ ሰው ናቸው ይህንን ስራ መስራት የለባቸውም በዚህ እድሜና ያሳዝናል እንግዲህ ልጅ ብኖራቸው ቤተሰብ ብኖራቸው ይህንን ስራ ይሰራሉ ብዬ አላስብም ግን ያው እግዚአብሔር ይመስገን አሁን ሚዲያ ላይ ወጥቷል። የተሻለ ህይወት ይኖራሉ ብዬ ተስፋ አድርጋለሁ። እና ሁላችሁም በያላችሁበት መልካም ጊዜ ወዳችኋለሁ። ቻው ቻው